ናሬሽኑ ያስፈልጋል። ሁላችንም የተከዜ ዘዎች ነን እንጂ ለመጣ ለሄደ ተወሳጆች አይደለንም። የሚል ትውልድ ያስፈልጋል። የሰማዕታት አደራ አለብን። ቃል የእምነት ዕዳ ነው። ወልቃይ የጠገዴ በግ የምድር ነው። ቃል የእምነት ዕዳ ነው። ወልቃይ የጠገዴ ጎንደር በግ የምድር ነው። ሌላው ልብ ልንለው የሚገባና የትግላችንን መዳረሻ የሚፈቱን ጉዳዮች ነው በደንብ መነጋገር ያለብን የትግላችን መዳረሻ የሚፈትኑ ጉዳዮች አሉ። አሁን አንዱ አይቀሬው የወያኔ ትነግ ጦርነት ነው። ይሄ በሁለት ነገር ነው። በተፈናቃይ ስመመለስና ለመመለስ ጋር ተያይዞ የአስተዳድሩ መዋቅር ፈተና ውስጥ መውደቅ ይኖራል። ጠለምት ላይ አይተነዋል፣ ራያ ላይም አይተነዋል። ይሄ በእነሱ ቋንቋ ነው የተፈናቃይ የሚለው ስም፣ ሰፋሪ ነው በእኛ ቋንቋ፣ ትክክለኛውም ማለት ነው። ስለዚህ በተፈናቃይ ስመመለስና ለመመለስ ጋር ተያይዞ የአስተዳድሩ መዋቅር ፈተና ውስጥ ይውደቅ ይፍረስ የሚል ሀሳቦች ሊመጡ ይችላሉ። ራያ ላይም ጠለምት ላይም የተተገበረው ይሄ ነው። ስለዚህ ተፈናቃይ አንዱ ፕሪቶሪያ ፕሪቶሪያ እያሉ የሚያጎሉትም እንትን የሚሉትም ተፈናቃይ ስናስገባ እዛው ሳለ ዲስማንትል ይሆናል ብሎ ነው የሚያስቡ። ስለዚህ በዚህ ሰዓት ምንድን ነው የምናደርገው የሚለው መነጋገር አለብን። ስለዚህ የማንነት መዋቅሩ ማጠናከር መውጫ መንገድ ነው የምንለው አንዱ መሳሪያ ነው። ህገ መንግስታዊም ነው ህጋዊም ነው። ይሄ በጣም መያዝ አለብን። እሱ ብቻ አይደለም። መደበኛ ውጊያ የመክፈት ሊኖር ይችላል ወያኔ አይኖርም ሳይሆን ሊኖር ይችላል ብሎ መስራት በጣም አስፈላጊ ነው። ሁሉም መልስ ናቸው ብሎ ለመታገል ራስን ዝግጁ ማድረግ በጣም አስፈላጊ ነው። አሁን እየተደረጉ ያሉ መልካም ስለሆነ ሁለተኛው በስመ ተወላጅ ግን በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት በግልጽ አንስተን ነው የምንነጋገር ዛሬ ማለት ነው። ይሄ ህዝቡ አይደለም እንትን እያደረገው ያለው በሁለት ነገር ነው ይሄ ስለዚህ በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት ወልቃይት ጠገደ እያልኳ የወልቃይት ክልልነት ነው የሚያቀነቅኑት። በዚህ ተገዥም ተሰላቢም የሆኑ መንገድ ጠራጊያ ኃይሎችንም ባንዳዎችንም ይሄ መነሻ አላቸው። አንዱ መነሻው የወያኔ ሁለተኛው ዕቅድ ፕላን ቢ ብሎ ያስቀመጠው ነው። ፕላን ቢ ባልበላውም ምንድን ነው የሚባለው? ጭሬ ልድፈው፣ ጭሬ ልድፈው ስለዚህ ወልቃይት ጠገዴ ወደ እኔ ካልሆነችም ለአማራም አትሁን፣ ከጎንደር ጋር ላጣላው፣ ከጎንደር ጋር ላጣላው፣ ላፋታው፣ ትስስሩ ገመዱ ልቁረጠው የሚል ስለሆነ ይሄ ደግሞ አስፈፃሚዎችና መንገድ ጠራጊ ጌፌ ኃይል አፍርቷል። እነዚህ ደግሞ ከእያንዳንዳችን አጠገባሉ። እረፍ ልንለው ይገባል ማለት ነው። እረፍ፣ ትክክል አይደለም ብሎ በሀሳብም በመደበኛ ትግሉም ያስፈልጋል። ይሄ መነሻቸው ወላጅ አባታቸው ወያኔ ፕላን ቢ ነው። ሁለተኛው ውስጣዊ ክላዊ አንድነት መላላት ጋር ተያይዞ ያለው የእይታ መንሸዋረር ነው። አሁን የገጠመን የስርዓት አለመረጋጋት ያልኳችሁን ማይ እንዲሁ እንድታስታውሱ የስርዓት አለመረጋጋት ስርዓት አልበኝነት ይፈጥራል። ስርዓት አልበኝነት ደግሞ ጋጠወጥ ይሆናል። ይሄ ጋጠወጥ ደግሞ የእይታ መንሸዋረር ይፈጥራል። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን፣ ይሄ መደምደም አለብን። ይሄ ወልቃይት ምንም አይደለችም ለጎንደር እንጂ የሚል ኃይል እየተፈራ ነው በግልጽ። ይሄ ትክክል አይደለም። ይሄ ለአማራ ሕዝብ የሚጎዳ ኃይል ነው ማለት ነው። ትግሉ አልገባውም ማለት ነው። ስለዚህ ይሄን ከዚህ ተነስቶ የሚቀነቀን እንደሆነ ማየት ያስፈልገናል። ጽኑ አቅጣጫዎችና የመከራከሪያ ጭብጦች ሊኖረን ይገባል። አሁን ዝም ባፈተተን ምንሄድ ሳይሆን ጽኑ አቅጣጫዎች፣ ጽኑ መከራከሪያዎች፣ ህጋዊም ታሪካዊም ሰነዶች አሉ፣ መዛግብቶችም አሉ። ስለዚህ መነሻችን ከታች ቤዙ እንደምታዩት ያሳያቸዋል። እቺ በጣም እንድትይዟት የምፈልጋት ስዕል ናት። ሁሌም ሁላችንም በሁሉም ቀበሌ በሁሉም ቀጠና መነገር ያለበት ህግ፣ ታሪክ፣ ስነ ልቦና የዚህ ህዝብ የማንነት እና ወሰን አስመላሽ ኮሚቴ መነሻ ይዞት የተነሳው ምንድን ነው ካል ከዚህ መነሳት አለብ። ሁላችን የምንናገረው ህግን መሰረት አድርጎ የተነሳ ነው። ይህ በጣም ግሩም ነው፣ ትልቅም ነው። ህግ ከህግ አኳያ ቀደምት ስለተናገሩ ከታሪኩ አኳያ ደግሞ ታሪኩን የሚደግም የታሪክ የጀግንነት ውርሱን እያስቀጠለ ያለ ነው። እሱ ብቻ አይደለም። የህዝቡ ስነ ልቦና፣ ባህሉ፣ ወጉ፣ ትውፊቱ በሙሉ ጎንደርን አማራ ነው። ወልቃይት ጠገዴ ማን ነው? ጎንደር አማራ ነው ብሎ ከቤዙ ነው የተነሳው መነሻ። ይሄ መነሻ ይዞት የሄደው ደግሞ በጦረኝነት አይደለም። ሰላማዊ ክርክር፣ ውይይት፣ ምክክር ይዞ ነው የቀጠለው። ለሚመለከታቸው አካላት በዛን ድቅድቅ ጨለማ በማይደፈር በሚመስለው ኃይል ጊዜ ይዞት ሄደው ሰላማዊ ትግል የማንነትና የወሰን አስመላሽ ኮሚቴ አንዱ ይዞት የሄደው ሕግና ታሪክ ስነ ልቦና ህዝቡን ነው። ይሄ መነሻ ያደረገበት ውይይት ነው፣ ምክክር ነው፣ ክርክር ነው። ወሳኙ ማን ነው ባለው፣ ወሳኙ ህዝቡ ነው፣ ባለቤቱ ህዝቡ ነው። ይህ በጣም ትልቅ አካሄድ ነው። ስለሆነም ከዚህ ጋር ስላልተላቀቅን ስላልተቋጨ ስላልተደመደመ